ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን፣ ድጋፉ ሰላም ሁሉ መልካም። እናንተ እንዴት ናቸው? የአቤ ፊደል አካዳሚ ነው። አቤ ፊደል አካዳሚ ሁሌም ተከታታይ የሆኑ የአማርኛ ትምህርቶችን እየሰጠ ይገኛል። ዛሬም እንደተለመደው የአማርኛ ትምህርቶችን አረፍተ ነገር ምስረታ ላይ እየላችሁ መጥቻለሁኝ። እናንተ ደግሞ ይህን ቪዲዮ በደንብ በመከታተል የምታተርፉ ይሆናል። ቪዲዮ ሁሉ የሚደርሳችሁ ላይክ፣ ሸርና ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። እንዲሁም ኦንላይን መማር የምትፈልጉ ከታች ባለው ስልክ ቁጥር እየገባችሁ እኛን ማናገር ትችላላችሁ። እናንተ በመቻቸው የሶሻል ሚዲያ አማራጭ ኢሞ፣ ዋትሳፕ እና ቴሌግራም እንዲሁም ሌሎችን ተጠቅመን እናስተምራለን። እናንተ በመቻቸው ሰዓት ሁሉን ነገር አመቻችተን እየሰጠን እንገኛለን። ገብታችሁ አናግሩን። ዛሬ ቀጥታ ወደ ትምህርታችን እንሄዳለን። እዚህ ጋር ነው የምንጀምረው። ይሄ አ ይላል።

አለምነሽ አሜሪካ ሄደች ይላል። አለምነሽ አሜሪካ ሄደች። እዚህ ደግሞ ብ ብ ስ ስ ራ ራ ት ት ሲነበብ ብስራት ብስራት ብስራት መ

ነው ይላል። ብስራት መምህር ነው። ይሄ ብስራት ይሄ ደግሞ መምህር ይሄ ነው። ገጣጥመን ስናነበው ብስራት መምህር ነው። እሺ፣ እዚ ጋር ደግሞ ሰ ው ው ሲነበብ ሰው ይላል። ሰው ን ደደቤ ቤቱቱ አጠቃላይ የምንላል እንደ ቤቱ ይላል እእንደ ቤቱ እንደቤቱ ነ ነ ው ነው ነው የየሚሚ ኖ ኖ ስናነበው ምን ይላል? የሚኖር ይላል። የሚኖር ሰው እንደ ቤቱ ነው የሚኖር ይላል። ሰው እንደ ቤቱ ነው የሚኖር አጠቃላይ ሲነበር ማለት ነው። እሺ ያ ደግሞ ሁ ሁ ድ ድ እሁድ እሁድ የ የእእ ረ ረ ፍፍ ት ት ሲነበ የእረፍት ይላል የእረፍት ቃ አን ን ነበብ ቃን ቃን ነ ነ ነ ው ው አጠቃላይ ነው ነው። እሺ፣ እሁድ የእረፍት ቀን ነው ብለን ሙሉውን እናነባለን ማለት ነው። እሁድ የእረፍት ቀን ነው ይሄ እሁድ ይላል። ይሄ የረፍት፣ ይሄ ደግሞ ቀን። ይሄ ነው የእሁድ የረፍት ቀን ነው። ኦኬ፣ እዚ ጋ ነውን ደግሞ ስ ስ ራ ራ ራ ሲነበብ ስራ ስራ ን ደ ደ ጨ ጨ ረ ረ ስ ስ ኩ ኩ ሲነበሚ ላይ እንደ ጨረስኩ እን ደ ጨረስኩ እዚ ጋ ደግሞ እ እ ደ ደው ው ላ ላ ለለሁ ሁ እደውላለሁ እደውላለሁ። አጠቃላይ ስናነበው ስራ እንደጨረስኩ እደውላለሁ። ስራ እንደጨረስኩ እደውላለሁ። ይሁ ስራ ይላል። እንደጨረስኩ እዚህ ደግሞ እደውላለሁ አለሁ አጠቃላይ ስራ እንደጨረስኩ እደውላለሁ። እዚህ ደግሞ ኢ ኢ ት ት ዮ ዮ ጵ ጵ ያ ያ አጠቃላይ ሲነበብ ምን ይላል? ኢትዮጵያ

ሀገር ና ና ት ት ናት ናት አጠቃላይ ምን ይላል? ኢትዮጵያ ድንቅ ሀገር ናት ይላል። ኢትዮጵያ ድንቅ ሀገር ናት። ውድ ቤተሰቦች ለዛሬው እዚህ ጋ እንጨርሳለን። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ይህ ቪዲዮ ደግሞ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም የደወል ምልክቱን እየተጫናችሁ እንዲደርሳችሁ ማድረግ ትችላላችሁ። ኦንላይን መማሪያ የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ ማናገር ትችላላችሁ። እናንተ በሚመቻችሁ የሶሻል ሚዲያ አማራጮች ዋትሳፕ፣ ቴሌግራም እንዲሁም ሌሎችንም ተጠቅመን እናስተምራለን። እስከዛው ደህና ቆዩልኝ። ቻው ባይባይ